አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆነ እንግዲህ በዛሬው ዕለት በመላው ኢትዮጵያ ላይ ያላችሁ ኢትዮጵያኖች በሙሉ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ ጉዳይ፣ አዲስ መመሪያ ተላልፏል። እንግዲህ ይህንን መመሪያ ተግባራዊ ያላደረገ ማንኛውም ግለሰብ ቅጣት እንደሚገጥመውና በዚህም ቅጣት የመጀመሪያው ቅጣቱ 10 ሺ ብር የተተመነ ሲሆን ሁለተኛ ቅጣት ላይ ደግሞ ከዚህ የባሰ ቅጣት እንደሚያሰጥ ከዛሬ ጀምሮ ተግባራዊ እንዲደረግ ውሳኔ ተላልፏል። ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ስለሆነ ለብዙ ኢትዮጵያኖችም እንዲደርስ አድርጉት። በሌላው መረጃችን ኤጀንሲዎች ላይ በዛሬው ዕለት እርምጃ ተወስዷል። ይህንንም በተመለከተ ሙሉ ዝርዝሩንም እናስደምጣችኋለን። በሌላው በኩል ደግሞ ለኢትዮጵያኖች በሙሉ እጅግ በጣም አስደሳች የሆነ መረጃ፣ በተለይ አሁን ባለው የውጭ ምንዛሬ እጥረት የውጭ ምንዛሬን በግማሽ እንኳን ሊቀርፍ ይችላል የተባለ አዲስ መረጃ ተሰምቷል። ከዚሁ ጋር ተያይዞ አገራችን ኢትዮጵያ አዲስ የንግድ ስምምነት ማድረጓም ተገልጿል። በተለይ ይህ አዲሱ የንግድ ስምምነት የኑሮ ውድነትን በግማሽም ቢሆን ይቀርፋል የሚሉ አንዳንድ የፖለቲካ ተንታኞች እየገለጹት ይገኛሉ። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮ ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ግንቦት 4 2017 እጅግ በርከት ያሉ መረጃዎች የወጡ ሲሆን በተለይ በቅርብ ጊዜ ወዲህ ሀገራችን ኢትዮጵያ ከጊዜ ወደ ጊዜ አዳዲስ ረቂቅ አዋጆችንና አዳዲስ መመሪያዎችን ተግባራዊ እያደረገች ትገኛለች። ታዲያ በዛሬው ዕለት የወጣው አዲሱን መመሪያ በተመለከተ ይህንን ተግባራዊ ካላደረጋቸው ከፍተኛ ቅጣት ሊደርስባቸው እንደሚችል ሙሉ ዙርዙሩ እንግዲህ ታደምጡታላችሁ። ከዚሁም ጋር ተያይዞ በዛሬው ዕለት ካሳንጅስ ኮሪደር ላይ የህግ ጥሰት እየፈጸመ የመኪና ክራይ ድርጅት የመቶ ሺህ ብር ቅጣት መቀጣቱ ማህበራዊ ሚዲያን እያነጋገረ ይገኛል። በቂርቆስ ክፍለ ከተማ ወረዳ 8 ካሳንቺስ አካባቢ ምሽት ሁለት ሰዓት ላይ ጨለማን ተገን በማድረግ ባልተፈቀደ ቦታ በኮሪደር ልማት ላይ ጉዳት በማድረስ የህግ ጥሰት የፈጸመው ሻም የተባለ የመኪና ኪራይ ድርጅት የ100 ሺህ ብር ቅጣት መቀጣቱ ነው በዛሬው ለት የተገለጸው። ድርጅቱ ህግ በመተላለፍ የህዝብ ሀብት ላይ ጉዳት ማድረስ በመሆኑ ከቅጣቱ ባለፈ ተጠያቂነትም ስለሚያስከትል አሽከርካሪው በህግ ቁጥጥር ስር ይውል ዘንድ ክትትል እየተደረገ መሆኑን በክፍለ ከተማው ደንብ ማስከበር ጽህፈት ቤት ያገኘነው መረጃ ያመለክታል። እንግዲህ ይህንን በተመለከተ ከዚሁ ጋር በተያያዘ የአዲስ አበባ ከተማ ትራንስፖርት ቢሮ በዛሬው ዕለት አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ተላልፏል። ይኸውም የአዲስ አበባ ከተማ ትራንስፖርት ቢሮ ያዘጋጀው ደንብ በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት የሚጥል መሆኑ ተናግሯል። በተርሚናል አገልግሎት ላይ እያለ አልኮል የጠጣ፣ ሲጋራ ያጨሰ ወይም ጫት የቃመና ለመልካም ስነ ምግባር ተቃራኒ የሆነ ድርጊት የፈጸመ አባል ያለው ኢንተርፕራይዝ ለመጀመሪያ ጊዜ ጥፋቱ 10ሺ ብር እንደሚያስቀጣ ደንቡ ያስረዳል ሲል ሪፖርቱ አስነብቧል። ለሁለተኛ ጊዜ ጥፋት ከፈጸመ ኢንተርፕራይዙ ውሉ እንደሚቋረጥ የተደነገገ ሲሆን፣ በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠበቅበትም ያስረዳል ሲል አዲስ አድማስ መረጃውን አውጥቶታል። ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው እያልን ወደ ሌላው መረጃችን እናምራ። በሌላው መረጃችን ኤጀንሲዎችን በሚመለከት በዛሬ ዕለት እርምጃው ተጀምሯል። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በ2017 በጀት ዓመት ውስጥ 188 የሚሆኑ አካላት ከሕገወጥ ሥራ ጋር በተያያዘ ቁጥጥር ሥራ መጀመሩ ተገለጸ። ከዚህ ውስጥ 33 የሚሆኑት ተገልጋዮች ሲሆኑ ሐሰተኛ መታወቂያ ከውጭ አሰርተው ወደ ተቋሙ አገልግሎት ማግኘት ሲሄዱ መያዛቸው ነው የተገለጸው። 155 የሚሆኑት ሰራተኞች ደግሞ የተቋሙ ባለሙያዎች ባለሙያዎችና ቡድን መሪዎች መሆናቸው የተገለጸ ሲሆን በቁጥጥር ስር ከዋሉባቸው ምክንያቶች ውስጥ ገንዘብ ተቀብሎ አገልግሎት መስጠት፣ ያልተገባ አገልግሎት መስጠትና ሌሎችም ተጠቃሽ መሆናቸው ተመላክቷል። የኤጀንሲው ምክትል ዋና ዳይሬክተርና የነዋሪነትና ኩነት ዘርፍ ኃላፊ አቶ ዮሴፍ ከህገወጥ ሥራ ጋር በተያያዘ በቁጥጥር ስር የዋሉት ሰዎች ጉዳያቸው በሕግ የተያዘ መሆኑን ለአህዱ ተናግረዋል። አክለውም አሁን ላይ የፋይዳ መታወቂያ አገልግሎት ጋር ተቋሙ አብሮ እየሰራ መሆኑን ገልጸው ይህም ችግርን ያቃልላል ተብሎ እንደሚጠበቅ ተናግረዋል። ከአገልግሎት መስሪያ ቤቱ ጋር አብሮ መስራቱ ያስገኘው ውጤት ለመገምገም ግን ጊዜ የሚፈልግና ሁሉም ሰው ተመዝግቦ መጠናቀቅ እንዳለበትም አንስተዋል። ፋይዳ አገልግሎት ከተጀመረ በኋላ በመሸኛ የሚሰጡ መታወቂያዎችን መስጠት እንደተቻለም ጨምረው የገለጹ ሲሆን፣ በተለይ ከውጭ ሀገራት ወደ ሀገር ውስጥ የሚገቡ ዜጎች ራሳቸውን ከሐሰተኛ ደላሎች በመጠበቅ ከወንጀል ተጠያቂነት መዳን አለባቸው ሲሉ ምክትል ዋና ዳይሬክተሩ አሳስበዋል። በሌላው መረጃችን የኢትዮጵያና ኬንያ ባለፈው ወር የተፈራረሙትን የንግድ ስምምነት ወደ ተግባር ለማስገባት ዝግጅት እየተደረገ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ስምምነቱ በድንበር አካባቢ የሚገኙ ዜጎች በመሃል ሀገር በቀላል ማግኘት የማይችሏቸውን ምርቶች በጠረፍ ንግድ እንዲያገኙ ለማስቻል ያለመ ከመሆኑም በላይ አሁን ላይ እየታየ ያለውን የኑሮ ውድነት ለመቋቋም ፍቱን መፍትሔ መሆኑ ነው የተገለጸው። ስምምነቱ የምርት አቅርቦት እንዲሳለጥ፣ ህገወጥ ንግድና ኮንትሮባንድን ለመከላከል፣ ሰላምና ደህንነት ለማረጋገጥ እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር ከፍተኛ ሚና ይኖረዋልም ተብሏል። የኢትዮጵያ የውጭ ንግድ እንዲሳለጥ፣ ምርቶች ከህግ አግባብ ውጭ ሀገር እንዳይወጡ የጠረፍ አካባቢ ማህበረሰብ የበኩላቸውን ድርሻ እንዲወጡም ጥሪ ማቅረቡ ነው የተገለጸው በሌላው መረጃችን እጅግ በጣም አስደሳች የሆነ መረጃ ተሰምቷል። በተለይ አሁን ላይ በሀገራችን የውጭ ምንዛሬ አልፎ አልፎ እጥረት እየታየ ባለበት ሰዓት የውጭ ምንዛሬን በመጠኑም ቢሆን ሊቀርፍ የሚችል የኮሪያው ኤግዚም ባንክ ለኢትዮጵያ የልማት ፕሮጀክት 871 ሚሊዮን ዶላር ድጋፍ ማድረጉ ተገልጿል። የኮሪያ ኤክስፖርት ኢምፖርት ባንክ በትራንስፖርት፣ በኢነርጂ፣ በጤናና በቴክኖሎጂ ዘርፎች ላይ ለሚከናወኑ 11 የኢትዮጵያ ልማት ፕሮጀክቶች 871 ሚሊየን የአሜሪካ ዶላር ድጋፍ ማድረጉ ነው የተገለጸው። በአጠቃላይ በዚህ የልማት ትብብር ስምምነት ኢትዮጵያና ደቡብ ኮሪያ 95.2 ሚሊየን የአሜሪካ ዶላር የሚገመት ስምምነት ማድረጋቸውም ይታወቃል። ከዚህ ውስጥ 182.2 ሚሊዮን ዶላሩ በኮሪያ ዓለም አቀፍ ትብብር ኤጀንሲ የሚደገፍ ፕሮጀክት ናቸው። ሁለቱ ሀገራት በቀጣይ በትብብር እንደሚሰሩ የተገለጸ ሲሆን ይህ የገንዘብ ድጋፍ በኢትዮጵያ ያለውን የውጭ ምንዛሬ እጥረት በመጠኑም ቢሆን ያስተካክለዋል ተብሎ ተገልጿል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር እያደረጋቸው ለብዙ ኢትዮጵያኖች አድርሱት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላ።